እንዴት ታምናላችሁ? ማታየታችሁት አቅፎ ደናደሩ ብሏችሁ እናንተም ሰላም ደር ብላችሁ ሸኝታችሁት ጠዋት ደግሞ የሞቱን ዜናት ስትሰሙ ምን ትላላችሁ? ምን አይነት ስሜትስ ይሰማችኋል? በእለቱ ዋይ ዋይ የሚሉ ድምፆች ይሰሙ ነበር። እሱም ወደ ዋይቷ አመራም፣ በሚንቀለቀል እሳት ውስጥ ገብቶ ሰውነቱን ገብሮ ህይወቱን አሳልፎ ሰጠ። ያውም ሰዎችን ለማዳን ሲል። ይህ እንዴት ያለ መስዋዕትነት ነው? እንዴትስ ያለ መባረክ ነው? ጓደኞቹ ይጠይቃሉ። ቤተሰቦቹም ድንገተኛ የሀዘን ዱብ እዳም ወርዶባቸዋል። ይህንን አስገራሚ ጀብድ የፈጸመው ወጣት ምን አይነት ታሪክ ያለው ነው? ነገሩ የሆነውስ እንዴት ነው? ቤተሰቦቹና ጓደኞቹ የላኳቸው መልእክቶችስ ምን ይመስላሉ? እነሱን ወደ እናንተ እናደርሳለን። ሰላም እንደምናላቸው የተወደዳቸው ጎራ ስቱዲዮ ቤተሰቦች፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርበ ሚዲያችን ነውእና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። ዛሬ ይህንን ድንቅ ታሪክ ከመጀመሪያው እስከ መጨረሻው እንዴት እንደተፈጸመ ልንነግራቸው ወደናልና እስከ መጨረሻው እንድትከታተሉን ጋበዝን። ደግነት እና መልካምነት ባህሪያቸው የሆነ እድሜ ዘመናቸውን ሙሉ በጥሩነት የሚኖሩ ሰዎች በዓለም ሁሉ ላይ ይታያሉ። ነገር ግን ለሰው ህይወት መዳን ሲሉ ደግሞ ህይወታቸውን አሳልፈ የሚሰጡ ሰዎች ግን እንዴት አይነት የታደሉና መልካም ልቦናም ምን አይነትስ ደግነት የታደሉ ይሆን? ወጣቱ ይድነቅ ተብሎ ይጠራል። ከመንደሩ ሰዎች ጋር ተግባቢ፣ ተጫዋችና አመለሸጋ ነው። ለጉልበቱ አይሰስትም፣ አቅመ ደካሞችንም እንደሚያግዝ ይነገርለታል። ለጓደኞቹ ታማኝ ወዳጅ ነው። ይድነቅ የሚኖርበት ሰፈር አዲስ አበባ ከተማ ውስጥ አዲሱ ሚካኤል ቤተክርስቲያን አካባቢም ነው። ከሰሞኑ ታዲያ እጅግ ያልተጠበቀ ክስተት ተከስቷል። ነገሩን በዝርዝር ንንገራችሁ። እለቱ ከትናንት ወዲያ ነበረም። እንደተለመደው የሰፈሩ ድባብ ሞቅ ደመቅ ብሎም፣ ወጣቶቹ በስራ ሲንተፋተፉም፣ አዛውንቱም ወደየ ቤተ ክርስቲያኑ ወደየ መስጊዱም ብቅ እያሉ፣ እናቶች በቤታቸው ጉድጉዳቸውን አጧጡፈው ቀጥለው ሕፃናቱ ወደ ትምህርት ቤቱም ወደ ኳሱም እያሉም እቃቃቸውንም እየተጫወቱ ውለው ነበረም። ብቻ ቀኑ ሰላማዊ፣ ደስ የሚያሰኝና ሁሉም በየፊናው ወዲህ ወዲያ የሚልበት ቀን ነበርም። ምሽቱ በመጣ ጊዜ ወደ መኝታቸው አቀኑም። ሁሉም በየእምነታቸው ሰላም አሳድረን ብለው ጸሎታቸውንም ዱዓቸውንም አድርሰው ተኙም። ኩለሌሊት ላይ ግን የሆነ ጫጫታ መሰማት ጀመረም። ኡኡታም አለ። የድረሱልኝ ድምፃቸውን የሚያሰሙ ሰዎችም ነበሩ። ያኔ ሁሉም ከተኛበት እየተነሳ ጩኸት ወደሚሰማበት ቦታ ቀናም። ነገሩ የእሳት አደጋ ነበረ። አዲሱ ሚካኤል ቤተ ክርስቲያን ጀርባ የተቀሰቀሰ ድንገተኛ አደጋ ነው። ወደ ስፍራው እየተሯሯጡ ከደረሱ ሰዎች መካከል ደግሞ ወጣቱ ይድነቅ አንዱ ነበረም። ከእንቅልፉ ተነስቶ ሲመጣና ቦታው ላይ ሲደርስ የእሳቱን መቀጣጠልም ተመለከተም፣ በጣም ደነገጠ። ከመንደሩ ወጣቶች ጋር በመሆን መታገሉን ተያያዘው። ውሃውንም አፈሩንም እየተሸከሙ እሳቱ ላይ መድፋቱን ቀጠሉም። ነገሩ ቀላል አልነበረም። ብዙ ድካም፣ ብዙ ልፋትም የሚጠይቅ አደጋ ሆነም። እሳቱ በአስፈሪ ሁኔታ እየተንቦገቦገ ቤቶችን ለማጥፋት ሲንበለበል እጅጉን ያስጨንቅ ነበር። በመጨረሻም ግን የወጣቶቹ ርብርብ ላይ ፈጣሪም ታክሎበት እሳቱ መርገብ ጀመረ። እነሱ ትንፋሽ አገኙ። ታዲያ እሳቱ ከበረደ በኋላም ይድነቅ እንዴት ህይወቱ አለፈ ብላችሁ ልትጠይቁ ትችላላችሁ። የዚህ ደገኛ ወጣት ህይወት የተቀጠፈበት አጋጣሚ ግን ከዚህ በኋላ ነበር የተከሰተው። እሳቱ ከተነሳባቸው ቤቶች መካከል በአንዷ ጎጆ ውስጥ ለብቻቸው ተኝተዋል የተባሉ አንድ አዛውንት እንዳሉ ወሬው መራገብ ጀመረም። እሳቸው በራሳቸው ወጥተው ከእሳቱ ማምለጥ እንደማይችሉም ይገመታል። እንደተገመተውም እስከዚያች ሰዓት ድረስ መምጣት አልቻሉም ነበር፣ ሊወጡ አልቻሉም። ይህንንም ነገር የሰማው ይድነቅም ምን ማድረግ እንዳለበት ግራ ገባው። ነገሩ ውስጡን ተቆጣጠረው መረበሽም ጀመረም። ቤቱ ሙሉ ለሙሉ ባይቃጠል እንኳን ጭስ አፍኖ ሊገድላቸው ይችላል ብሎ ማሰብም። አሁን አንድ ነገር መወሰን ነበረበት። ለብቻው ገብቶ እኚህ አቅመ ደካማ አዛውንትን ተሸክሞ ማውጣት ነበር ያሰበው። እንዳሰበውም በእሳቱ መሃል አቋርጦ መሄድ ጀመረ። ቤቱ ላይ ደረሰና የተቀረቀረውን በር ገንጥሎ ለመግባትም መደብደቡን ተያያዘው። ያኔ ነበር እንግዲህ ያልታሰበ ነገር የተፈጠረው። እዚያው በሩ ላይ የነበረ ኤሌክትሪክ ተበጥሶ እላዩ ላይ በመውደቁ ጉዳት ደረሰበት። ጉዳቱ ግን ጉዳት ብቻ ሆኖ አላለፈም፣ ሕይወቱ እንዲቀጠፍም አደረገው እንጂም። የልበ ደግ ወጣት ሕይወት መቀጠፍ ለመንደሩ ሰዎች ከባድ ሀዘን ፈጠረም። ለወጣቶቹ የልብ ስብራት፣ ለጓደኞቹ የማልቀሳቸው ምክንያትም ሆነ ለቤተሰቦቹ እንደ እሳት የሚፋጅ ሐዘንንም ሰደደባቸው። ሌሎች ደግሞ አታልቅሱ፣ አትዘኑ፣ መልካም ነገርን ሲሰራ የሰው ህይወትን ሲታደግ ነው እና የሞተው፣ መጨረሻው ከፈጣሪ ጋርም ስለሆነ እባካችሁ አታልቅሱ፣ በሱ ልትኮሩ ይገባቸዋል እንጂ እያሉ መልካም የሆነ የማጽናኛ ቃላቸውንም እያደረሱም ይገኛሉ። ይህንን ድንቅ ተግባር አስመልክቶ በጉርሻ ገጽ በኩል የተቀመጠው መረጃ እንዲህ ይላል። ጉርሻ ገጽ ይህ መረጃ በውስጥ በኩል እንደተላከለት ያመላክታል። ነፍስ ይማር፣ የሰው ህይወትን ለማትረፍ ህይወቱን አሳልፎ የሚሰጥ ጀግና በማለት ይጀምራል። ጽሁፉም ጉርሻዎች፣ እጅግ በጣም አዝነናል፣ ሰው አተርፋለሁ ብሎ በዚያው ላይመለስ ሄደብን ይላል በውስጥ የተላከው መልእክት። እንዴት ታምናላችሁ? ማታየታችሁት አቅፎ ደናደሩ ብሏችሁ እናንተም ሰላም ደር ብላችሁ ሸኝታችሁት ጠዋት ደግሞ የሞቱን ዜና ስትሰሙ ምን ትላላችሁ? ምን አይነት ስሜትስ ይሰማችኋል? እንዲህ እያሉ ባሐዘን መረጃውን እንዳደረሱት የህ ጉርሻ ጽሁፍ ያመላክታል። እውነት በጣም ያሳዝናል። ትናንት ሌሊት በሰፈራችን አዲሱ ሚካኤል ቤተክርስቲያን ጀርባ በተከሰተው ድንገተኛ እሳት አደጋ በምንም ነገር ሁሌም ቀድሞ የሚደርሰው ወጣቱ ይድነቅ ከእንቅልፉ ነቅቶ እሳቱን ለማጥፋት ተረባርቦ እሳቱንም በነበራቸው ትብብርም አጥፍተውት ነበረም። ግን ይድነቅ ከእሳቱ በላይ እጅጉን ያሳስበው የነበረው አንድ ቤት ውስጥ ለብቻቸው ተኝተዋል የተባሉ አዛውንት ነበሩ። በሩን ገንጥሎ ሊያወጣቸው ገባ። ነገር ግን በሩ ላይ የነበረው ኤሌክትሪክ ተበጥሶ እላዩ ላይ በመውደቁ ህይወቱን ወደ አምላኩ እንዲሸኙ አደረገም ይላል ይኸው መረጃም። ሰው አተርፋለሁ ብሎ ራሱን ሰዋ። እጅጉን ያሳዝናል። አንተ መልካም ሰው ጀግናው ወጣት እግዚአብሔር ነፍስህን ከደጋጎቹ ከነ አብርሃም፣ ከነ ይስሐቅ፣ ከነ ያዕቆብ እና ከሌሎች ቅዱሳን ሰማዕት ጋር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 እሳት አደጋ ውስጥ ገብቶ አንድን አዛውንት ለማትረፍ ሲል ሕይወቱን ለሰዋ ወጣት ይህንን ፕሮግራም አዘጋጅተን ወደ እናንተ አደረስን። ይህንን መሰናዶ ያዘጋጀንበት ዋነኛ ምክንያት እንዲህ አይነት መልካም ሰዎች እንዳሉ የሰው ሕይወትን ለማትረፍ ሲሉ የራሳቸውን ሕይወት ጭምር አሳልፈው እስከ መስጠት የሚደርሱ ብዙ ወጣቶች እንዳሉን ለማመላከትና ከዚህም ብዙዎቻችን ብዙ ቁም ነገሮችን እንድናገኝ በማሰብ ነው። እንዳሰብ ነውም። እናንተም ቁም ነገር እንዳገኛችሁ ባለሙሉ ተስፋ ነን። በሚቀጥለው ጊዜ ደግሞ እንዲህ ያሉ አስተማሪ የሆኑ እናንተን የሚያዝናኑና ወቅታዊ የሆኑ መነጋገሪያ የሆኑ አርእስተ ጉዳዮችን በማንሳት እንደምናቀርብላችሁ በዚሁ አጋጣሚ ለመግለጽ እንወዳለን። መልካም ጊዜ ለእናንተ ይሁን።